ራሷን ብታጠፋ የሆነ ነገር ብትሆን ከዚህ ራስ አኖ እኔ አ የሚሳኩት የልጅቱ በእርግጥ ተፈልጎ በአሏ መፈለግሰ ስለ ልጁ ነው። አንድ ነገር ነው። እኔ መርዳት ትፈልጋላችሁ። ሀቢባ አለች እያለ ማንም እያስረገዘ ነው። ከዛ እያረገዙ እየመጡ ሀቢባ የቤት ኪራይ ነው

ሴት ልጅ ካላቸው ለነገ ነው። ለሴት ልጃቸው፣ ለእህታቸው፣ ለእናታቸው ብለው ግን፣ ልጅ ቤት ዘመዶች አሉ። ዘመዶች ግን ዘመዶቹ ያወቁ ብዙ ያሉት ውስጥ ቤተሰቦች ዘመዶች አሉ። ያስጠጓት ወድቃለት ጎዳና ላይ ሰሚራ የምትባል ኢትዮጵያዊ እርጉስ

ፎቶ ነጥፍ የቪዲዮ ሰርች ሙሉ ሳውዲ ውስጥ የሚኖር አበሻ ተባብሮን ሰውየው ህሊና ወቅሶ መጥቶ የሆስፒታልሽን ከከፈለ የቤክራሽን ከከፈለ፣ አለቀ ወልደሽ ልጅሽን ትልያለች። ሁለተኛ ቪዲዮ ሰርች ሰውየው ካልተገኘ የመንግስት ሆስፒታል አጣራልሻለው። ምጥሽ ሲመጣ የአንድ ወር የቤክራሽን ችለን አንድ ወር ተቀምጠሽ ልክ ምጥሽ ሲመጣ አምቡላንስ ጠብቀሽ የመንግስት ሆስፒታል ወይም በእግርሽ ሄደሽ ሆስፒታሉ በር ላይ ውድቅ ማለት ገብተሽ ትወልዳለሽ። መንግስት በነጻ ያቆጓልትሻል አገር ይሸኝሻል። ስማሚያለሽ አቋጣው ስማማእና ቆይሷ ይሄ ሁሉ አመት አልፈለገችውም። ማ ከጠፋቁ ቅርብ ጊዜ እስከ እርግዝና ሶስት ወር እስኪሆን ድረስ አንድ ቤት አብረው ሲኖሩ ነበር። ከዛ በኋላ

መውለጃውን አርቲስት እንደሚረዳት ቃል ገብቶላት ነበር። አሁን ላይ ስልክ እያነሳላትም አይደለም ሲለው እያነሳም ይዘባንንባታል። በጣም ችግሩ እሱ እኮ ነው። ምን ስሙና ሌላውም አውቀው የተጣላንን እምሰል የጠፋ ሁዱሽ ንምሰል ና አቢባ ጋር አቅረቢ እና ታሳባስ ብልሽ የመውለጃ ስድስት ሺ ሪያል ሆስፒታል ያረጋግጥልሽ እሺ። ከዛ ውጭ ግን ከሀገር ውጭ የሆኑ ስንት ናቸው? ተታርቀው ላይቭ ላይ የቀረቡ አውቀው ተጣልተው መስለው አውቀው ነው እኮ የባጃጅ ውስጥ መጤ የውሸት ሳይጣሉ ተጣላን ይላሉ። ከዛን የሚፈልጉት ነገር ወይ ለወንዱ ወይ ለሴቱ ከተሰጠ በኋላ አንድ የተጣላ ባልና ሚስት የለም። አውቀው ነው የተጣሉ መስለው ሚዲያ ላይ አንዳንዱ ለፎሎ አንዳንዱ ለገንዘብ ሆኑና ሚስትዮ አንድ ላይቭ ላይ ባልዮ አንድ ላይቭ ላይ ይሰዳደባሉ ይሰዳደባሉ። ልክ ላይቭን ሲጨርሱ ተቃቅፈ ይተኛሉ ህዝቤ። ግማሹ ከእሷ ጋር ያራግባል ከሴቷ ጋር ወንዱ ከወንዱ ጋር ያራግባል ያራግባል ያራግባል ያራግባል። እሳቱ ይቀጣጠላል። እነሱ ጊፍታቸውንም ፎሏቸውንም ይሸቅላሉ። ሲያልቅ ረጋ ሰተን ሲ ታርቀናል በሽማግሌ ፈታ ነው ብለው ከች ይላሉ። አብጡ ስታስ ባዱ ገንዘብ እንደማላሰባስብ ቃል ገብቻ። ቃሊ ነው ቃሊ ነው ቃሊ ነው። ግደሉ። ምክንያቱም የታመመ ሰው ወዱ አይታመምም። እመመኝ ብሎ አይታመምም። ነባቸው እመመኝ ብሎ አይታመምም። በቃ ድንገት ሊያማት ይችላል። ድንገት አደጋ ሊደርስባት ይችላል። የመኪና አደጋ፣ የእሳት አደጋ ለታመመ ካልሆነ እኔ ሀቢባ ግደሉ ሲደቡ እንደፈልጋት አበትም ላይ አግባበት። ማለትም እንደ አንደኛ፣ ነፍሰ ጡርኔ፣ ሁለተኛ ደግሞ በነፃ መኖር ትችያለሽ፣ የምትይው ነገር እኔ አይስማማኝ፣ አልስማማበትም በዚህ ነው።

ከጻፈች ወደዛ ነው ስክንዳሪ የኖረቡት ይባል። በደንብ ታሪኩን ላስረዳሽ። መጀመሪያ ሰሚራ ቲክቶክ ላይ ቪዲዮ ስትሰራ ቪዲዮን አይቶ ኦስማን ወይም ቀንዝ የሚባል ሰው ወደዳትና ኮመንት ጻፈላትና በኢንቦክስ ሄዶ ዘነጀናትና ስልክ ቁጥር ተቀያየሩና በስልክ ሲያወሩ ቆይተው እሱ በጣም ከብት ጠባቂ ነበረ፣ እሷ መዳንቤት ነበረች የዛሬ ሁለት ዓመት የተዋወቁት በቲክቶክ አመት ሙሉ ስልክ ሲያወ ሲያወቁታው ከዛም በኋላ እሱ ከገጠር ከብት ጥበቃውን ስራ ሰጥቶ ስራ ተበላሽቶበት ሲመጣ ከተማ ቤት ተከራየና እሷ ደግሞ ረመዳን ነበረ ኢጃዛ ላይ ስራ ሰጥታ ተቀምጣ ነበር ስራ እየፈለገች ከዛ ምን አላት ነይ እኔ ቤት እኔ ቤት ተከራይቻለሁ ከተማ ነይ ቤተሰቦቼ ላስተዋውቅ ሽላት ና እሷም እሺ ብላ ቤተሰቦቹን ሊያስተዋውቃት ከራሷ ኢጃዛ ቤት ወጣ እሱ ኢጃዛ ቤት መኖር ጀመሩ እሱ ኢጃዛ ቤት መጣ ዛሬ ነገ አስተዋውቅሻለሁ እያለ ሶስት ወር ሙሉ አብረው ኖሩ። ሶስት ወር አብረው ሲኖሩ እርግዝና ተፈጠረ። ገና አብረው መኖር እንደጀመሩ አንድ ወር እርግዝና ተፈጠረ። እርግዝና ሲፈጠር እርጉዝ ነኝ ብላ ስትነግረው አልፈልግም፣ ልጅ አልፈልግም አሁን ላይ አላት። ከዛም በኋላ እሷ ወደፊት አይጨትም፣ ወደፊት ይራራል ብላ ሳታስወርድ ቀረች። ከዛ በኋላ በሶስት ወሩ ተጣሉ። በምንድነው የተጣሉት? ከሴት ጋር ቴሌግራም ስታወራ አይቶ

ሙሉ የእጃዛ ቤተሰቦች መውጣቱ ምትቶ እሱ አማባበል ላይ ምናምን አለ ጀመሩ። ከዛ በነጋታው ጓደኛዋ ሜኔጋ ብላ ከዛ ሁለተኛ ያላት ከዛ አካራቢ ሁለተኛ፣ ከዛ ሶስት ወር ቤት አይደለም ሶስት ወር ደግሞ እዚህኛው ቤት ጓደኛዋ ያገናኘቻት ቤት ሶስት ወር ኖራ ብለው ያስወጧታል። ስራም የላትም

ሀገር ቤት ገብታ ሌላ ብዙ ልጆች እንደዚህ አርጊ ያለው አራቸው እናት ያለው እናት አክስ ያለው ክፋ ያለ ያ ያስቀምጣል መተን ሰአ ልጆቻቸውን ያሳድጋሉ። ድብደባ ብላችሁ ድብደባ አይደለም። አካሌ መንቀሳቀስ እስከማይችል ድረስ እጅ እጥፍ ዝርክት ማለት እስከማይችል ድረስ የተደብደቤ ወደ ፖሊስ ጣቢያ እ ፖሊስ ጣቢያ ከስሽ እንደገና ፖሊስ ወደ ጤና ጣቢያ ልኮኝ ጤና ጣቢያ አምቡላንስ ስጠርቶ ወደ ቤት ሆስፒታል ልካኝ በርበራ ተደርጎልኝ ኤክስሬ ጠነስቼ የሰውነት አካል ኤክስሬ ተነስቶ እ የተመጣሁበት ፓርቲ እንዳለ ተነስቶ አሁን ገና መግባቴ ነው። እና በቃ አላቅም መተሻለ እገልሻለው ነው አንችንም ልጁንም እገላለው ነው ያለው ነገር እና ልጄን ማጣት አልፈልግ፣ ልጄን ማሳደግ ፈልጋለው። አውቲዝም ልጅ ምንም በቃ ሰብዊነት የማይሰማቸው ከሆነ እኔ ምንም ማድረግ የምችለው ነገር የለ። እባካችሁ በቃ እኔ ህግ አላቅም። እስኪ የህግ አካላት ቤት ውስጥ ያለ ሰው ወይንም ወንድም እህቱን መደብደብ ይችላል? መግደል ይችላል? ህግ ይፈቅዳል? ይሄ ነገር እንዴት ነው የሚታየው? ከቅሌ በላይ ሆኗል። በቃ አሁን ገና ሊገባትና ጉልኮስ ተደርጎልኝ የነበረ ራሴን በጣም ስ ነበረ ራሴን ጎድሮ ማድረጋችን በዛ ላይ ኦቲዝም ልጅ ፊት ነው የተደበደብኩት። እባክህ ልጅ ፊት አትንካ ተበቃ ድነት አይን ችግር የለውም ግን ልጅ ፊት አትንካኝ እያልኩ ነው። ተደብድቤ አካላዊ ጉዳት ደርሶብኛል። አካላዊ ሰብዓዊ መብት ተነፍጓል። የልጅ መብት ተነፍጓል። እና እስቲ የህግ አካላት በጣም ከዚህ ልጅ ጎን የምትቆም ምክንያቱም እኔ ግራ ገብቶኛል፣ ግራ ገብቶኛል። በቃ ቤት ውስጥ ውሎን አላቅም። ስራ መስራት አለብኝ፣ መመገብ አለብኝ። ነገር ግን እለት እለት ልጅ የማየው ነገር ከባድ ነው። በዛ ላይ ዛሬ በቃ በህይወት ላልኖር ችል ነበረ፣ ዛሬ ልሞት ችል ነበር። ልጅ ያለ አሳዳጊ ሊቀር ይችል ነበር። ነገር ግን ወደ ጤና ጣቢያ የተወሰነ ነገር የህክምና እርዳታ ተደርጎልኛል። ገና ህክምና አውቲስቲክ። ኖርማልነች ቢሆን ብዙ አያሳስብም። አውቲስቲክ ልጅ ያላችሁ ህመሙን ተረድታላችሁ። በቃ ገልሽ አለው ነው ከልጅነቴ ጀምሮ የዛቻና ማስፈራሪያ አለ፣ ዱላው ድብደባው ነበር። ነገር ግን ተቋቁሚው ነበር። አሁን ግን አልቻልኩ። ከዚህ ቀጥዬ የድብደባውን አይነት፣ አካል የደረሰውን ጉዳት ልክላችኋለሁ። ታዩታላችሁ። በጸሎታችሁ አግዙኝ። ከማ የሆኑ የህግ አካላት ልታማክሩኝ የምችሉ ልታግዙኝ የምችሉ ከጋና በመሆን በቃኔና ይዴት ያናግዙ ከቀኝ በላይ ስለሆነ ነው። ምክንያቱም እኔ ከወንድ ጋር ታገኘ ህይወት የማዳን አካላዊ ቅጣት መከላከል እንኳን አልችልም። አረግዝ ድንገተኛ እርግዝ እና ቢያጋጥመኝ ማንም አብሮኝ ባይኖር ብላችሁ ለክፉ ቀን የሆነች ነገር ቆጠብ እያደረጋችሁ አካውንታችሁ ስራ አስቀምጡ። ያኔ ሲያማችሁ ለመታከሚያ። አሁን እሷ ይዛኔ አስቀምጣ ቢሆን ኖሮ አራት ዓመት ሳውዲ ላይ ሰርታ እኔ ስነግራችሁ አይተሰሙኝም። ወንድ ልጅ ማዕፀን የለውም። ሴቷ ናት መጠንቀቂያ ያለባት ይ ወንዱ የለም። ጠፋ። ገና ፎቶ ለጥፍ ላፈላልግ ነው እና ያስረገዝካት ልጅ መውለጃዋ ደርሷል፣ ና እና የሆስፒታል ክፈልላት ብዬ ፎቶ ለጥፍ ቪዲዮ ልሰራ ነው ገና። ልናፈላልገው ነው ሰውዬው። የት እንዳላናቅ አስረገዘ፣ ጠፋ። አያችሁ? ለዚህ ነው ወንድ ልጅ ወርቅ ግዙ ጎበዝ፣ ወርቅ ቢያንስ ወርቅ ገዝታችሁ ቅምጥ ሲቸግራቸው ወጥታችሁ ሽጥ ታርጋችሁ ችግራችሁ ትወጡበታላችሁ። አካውንታችሁ ላይ እንኳን ማስቀመጥ ማትችሉ ከሆነ ወርቅ ግዙ። ሶ ወንድ ልጅ ማኅፀን የለውም። ወንድ ልጅ አስረግዙ። በነገራችን ላይ ቡላ ቋርጥሽና ማለት ነው። ቴዲ ይቅርታ፣ እዚህ ቤት የሆነ ጉዳይ ላይ የማይመለከተው ሰው አስተያየት መስጠት አይቻልም ከይቅርታ ጋር አይ ኖ ነው በምትዘጋጅቼ ደመወዜን አጠራቅሜ ምንም ብዬ እጠብቋለሁ። ሳይነግረኝ ብድግ ብሎ መጥቶ ምን አገባኝን ሳይነግረኝ፣ እሾኩን በሾኩ እራሱ በእጁ ይነቅላታል። እሾኩን ሳያማክረኝ፣ ለመጣ ሰው አይመለከተኝም። የእናቴ ልጅ ወንድምህ ብ ልጅ ለምን አይሆንም? ሳያማክረኝ፣ በኔ በእኔ ህይወት እሱ ሊያዝ ነው። ሳያማክረኝ ምን ላይ ልሁን? ምን ስራ አጥቼ ታምሜ ተኝቼ ሊሆን ይችላል። ታምሜ ሆስፒታል ተኝቼ ሊሆን ይችላል። ምን ላይ እንደሆንኩ ሳያቅ እኔን ተማምነው ሳውዲ ውስጥ መዳም ቤት ወደቄ ሆስፒታል ተኝቼ ሲሆን ታምሜ ተኝቼ ሲሆን ኬላ መጣ ነው እሱ ቀጥ ብሎ መጥቶ ከደረሰ በኋላ ገንዘብ ስጭኝ የሚለው። ታምሜ ሲሆን ገላይን ሽጬ ላመጣለት ነው። ከሰዎች ብድር ለምኝ እዳ በእዳ ሆኜ ላመጣለት ነው። እሱ ያሰበውን እንዲሳካ እኔ ገደል ገባ ነው። እንደዚህ አይነት ሰልፊሽ ሆን ፈርስቶፎል የለኝም። እንደዚህ አይነት ሰልፊሽ እህቱ ያለችበትን ሁኔታ ሳያጣራ ሳይነግረኝ ብድግ ብሎ የሚመጣ ራስ ወዳድ ወንድም የለኝም። እምቢ ብሎ ደግሞ ራስ ወዳድ ሆኖ እኔ ያለሁበትን ሁኔታ ሳያጣራ ጤነኛ ልሆን ልስራ፣ ገንዘብ ይኑረኝ አይኑረኝ ሳያቅ ብድግ ብሎ ለሚመጣ ወንድም ቀድሞ ቀብሮኛል። ቀድሞ የራሷ ጉዳይ ብሏል። ያለሁበትን ሁኔታ ሳያጣራ ደውሎ ሳያማክረኝ ትቼያለሽ ብመጣ ልትከፊልኝ ትቼያለሽ ብሎ ፍቃዴን ሳይጠይቅ ልቻል አልቻል ሳይጠይቅ፣ የራሷ ጉዳይ ከየትም ታምጣ፣ ገለዋንም ሽጣ ቢሆን ታምጣ ተበድራም ቢሆን ለምናም ቢሆን ታምጣ ብሎ ጨክኖብኝ የሚመጣው እንደ ከእሱ ብሽ ጨክኝ ያሳየዋለሁ። እንደዚህ ቆራጥነቱ ከተገኘ እውነት አለሽ። እንደዚህ አይነት አብዛኛው ሰው ግን ይሄ ቆራጥነት ስለሌለው ነው ዋጋ እየከፈለ ያለ ቸግራለቆራጥነሱ የመውለድ አይችሏት ለምን የባህር ስንት ነው የሚከፈለው? ለሁለት ሁለት ጊዜ የከፈለችላቸው ወንድሞቿ ለምን ያደርጉላት? ቤተሰቦቿ እንዳትመጭኝ ያሉት ሰርታችሁ ስትልኩላቸው የነበሩት ታዲያ፣ ብልጥ ሆናችሁ ራስ ወዳድ ሆናችሁ ማይሰልፍ ፈርስት ብላችሁ ለክፉ ቀን አካውንታችሁ ላይ ትንሽ ማታስቀምጡ ከሆነ ጭራሽ ይሰድቧታል። ወንድምና እህት ቮይስ ቴዲ ፕሊስ ሚውት አድርጌ ያስተጋባል፣ ይነፋነፋል ማይክ። ወንድምና እህት ስድብ ቮይስ ይልኩላታል። ሶ በቁማችሁ እያላችሁ በጤናችሁ እያላችሁ በምትሰሩ ሰዓት የሆነች ነገር ቆጠብ ካላረጋችሁ በራሳችሁ አካውንት ወይም ወርቅ ገዝታችሁ ለክፉ ካላስቀመጣችሁ ስትታመሙ የምትሸጡ ስትቸገሩ ሸጣችሁ የምትጠቀሙበት ምንድን ነው የምትጠብቁት? ብልጥ ከሰው ይማራል። ከሰው ተማሩ፣ ከሰው ታሪክ እያንዳንዱ ከሚሰሙት ታሪክ ተማሩ። ሞኝ ደግሞ ራሱ ላይ ካልደረሰ አይማርም። ሞኝ አትሆኑ፣ ራሳችሁ ላይ እስኪደርስ አትጠብቁ። ብልጥ ሁኑ፣ ብልጥ ሁኑ፣ ጨካኝ ሁኑ። በራሳችሁ ጉዳይ ጫካኝ ሆኖ በራሳችሁ ጉዳይ በራሴ አልደራደርም በሉ። ማንም የላችሁም ካለ ራሳችሁ። ስንት አመት ሙሉ ሚዲያ ላይ ስንቱ ነገራችሁ እንድትነጉ። ግን ይሄ ችግር በቃ ሁሌ ችግር ላይ ሆኖ ገንዘብ ማጣት ሁሌ የተለመደ ሆነ። ግን እነዚህ ችግር ላይ ሆነው ገንዘብ የሚያጡ ሰዎች ትናንት ደግ ለመባል ነው ይሄን የምታደረጉት ወይስ አምናችሁበት ነው? ደግ ለመባል እንዲጨበጨብላችሁ፣ የደግ ሊስት ላይ እንድትመዘገቡ ክፉ ተባሉና እናንተ ከችግር ዳኑ። ሰው ክፉ ይበላችሁና እናንተ ተቸግራችሁ የሰው ፊት አትዩ። ምን አገባችሁ ስለ ሰው፣ ዘመድም ቤተሰብም ሁሉ ምችማ ክፉ ናት ይበላችሁ፣ ግን እናንተ ችግር ላይ አትውደቁ። እናንተ ቸግሯችሁ ታማችሁ መታከሚያ አትጡ፣ እርቧችሁ የምትበሉት አትጡ፣ ችግር ደርሶባችሁ ችግራችሁን የምትፈቱበት ገንዘብ አትጡ፣ በሰዎች ዘንድ ግን ክፉ ተባሉ። ምን አገባችሁ የሰው ሀቅ እስካልበላችሁ ድረስ የሰው እንባስ ከሌለባችሁ ድረስ ሁሌ በሰዎች ለመመስገን ደግ ለመባል ራስን መጉዳት፣ ይሄ ራስን መካድ ይባላል። ራሳችሁን እየካዳችሁ ነው። ራሳችሁን ከራሳችሁ በላይ ማንም እኔ ራሳችሁን የምላችሁ እኔን ስለማይመለከት ነው። እኔ ሰው እንደ አንድ ኢትዮጵያዊ ትወጡቻለሁ። መሯታል ከቤት ቤት ማየት ሙት ሳይመን ሙት እውነቱን ነው ምነግራት በዋትሳፕ እያለቀሰች ቮይስ አርጋ ሊን ቅድም አሰምቻለሁ ቮይሷል ተባራለች ሁሉም አበሻ እየጨከነባት እርጉዝ አናስጠጋም ምጥሽ ሊመጣስ እያሉ እያባረሯት ነው ብር ስለሌላት የልጁ ፎቶ ለጥፌ ቪዲዮ ሰርቻለሁ እባካችሁ ቪዲዮን ሁላችሁ ሼር ዲዩት ሪፖስት አርጋችሁ፣ ልጁ የልጁ ዘመዶች አሉ ሳውዲ ውስጥ ፈጣሪን ፈርተው እቺ ልጅ እንዲያስጠቋት ዘመዶች አሉት። እንዲያስጠጓትና አትሊስት እነሱ ጋር እንድትወድ እናድርግ እኛ ከተረባረብን አቅም አለን። እኛ ከተረባረብን ለምን አናወጣላት? ሀቡ፣ ኧረ በእናትሽ። ማንም እያስረግዘ እየጠፋ፣ ሀቢባ ቁጭ ብላ ትለምናለች። ስንት ታማሚ እያለ፣ ስንት የካንሰር ታማሚ፣ ስንት ዊልቸር ላይ የዋለ ስንት እያለ፣ ማንም ጥጋበኛ ወጠጤ ያስረግዛል። ከዛ መውለጃ ሲደርስ፣ ሀቢባ ቁጭ ብላ እርዳታ ታሰባስባለች። ይህ እኮ ለሌላውም እኮ አስረግዝን ያለው ልክን ያሰባስብልካለሁ ማለት እኮ ነው እንዴ? ሰው ሳውዲ ውስጥ ያለው ሳውዲ ውስጥ ያላችሁ ኢትዮጵያውያን ሀበሾች ተረባረቡና፣ ልጁን የምታውቁት ሁሉ ወቀሱት። ሴት የውላችሁ ወንዶች የምትሆኑ ሴት እናት አለቻችሁ፣ ሴት ሚስት አለቻችሁ፣ ሴት እህት አለቻችሁ፣ ሴት ልጅ ትወልዳላችሁ። ይቺ ልጅ በሰው አገር መውደቂያ አጥታ እየተንከራተተች ነው። ቁጥሩን ሰታኝ፣ ቮይስ አረኩለት፣ አይመልስም። አላየውም ቮይሱን አንድ ራይት ነው አንድ የሚያውቀው ሰው ቪዲዮን አላየም። ምን አለበት ተው፣ ለነገ ነገ ለምትወልዳት ሴት ልጅ ግፍ አታስቀምጥ፣ ለእህት ግፍ አታስቀምጥ የሚለው አንድ የለም። እቺ ሰው እኮ ሰው ስለሌላት ነው በሰው ሀገር እየተንከራተተች ያለች። ከቤት ቤት አንዲት ልጅ አግኝተንላት ነበር። እሷም አዲስ የምትባለች ሀቢባ፣ ብር ካልሰበሰበችልሽ በነፃ አላስቀምጥልሽም ውጭ ያለቻት። ያው እሱን ቮይስ ያደረገችልኝ ላሰማችሁ። ውጪ ብር ካልከፈልሽ ውጭ ያለቻት። ስለዚህ ፕሊስ ጋይዝ፣ አንዲት ልጅ ደግሞ ቅድም ለቤት ከሆነን ያስጠጋታለሁ ብላ አምነናት ጓግተን ቁጥሯን ተቀብለን ሴትቻ ስደውልላት ቆያ ክስቶች ይነርጉዝ ነሽ እንዴ ቆያ ክስቶች ይላማክር አይቺው መጣው ሀበኋላ ቀው እሺ፣ ሼር ሼር ሼር አርጊ፣ አንድ የሚያውቀው ሰው አይጠፋም። ኦስማን ወይም ከንዙ ይባላል ሁለት ስም ያለው ፎቶውን ለጠፍ ያለሁኝ እዩት። ቪዲዮን ግቡና ሼር እዩት፣ ሪፖርት አርጉት። ኢትዮዬ ይኸውልሽ፣ አሁን የፖስትኩትን ቪዲዮ እስኪ እንትን ሪከርድ ሪካርድ አድርጊና ቤተሽ ላይ ለጥፊ። ውስጥ ሳውዲ የሚኖሩ የሚያውቁት ከተገኘ የሚባል ልጅ ሰሚራ የምትባል ልጅ አስረግዞ ጠፋባት። እሷ ደግሞ አሁን ልትወልድ አንድ ወር ነው የቀራት። ተቸገረች፣ ስራ የላትም። አንድ አመት ሙሉ ስራ አግኝታ አታውቅም። ካረገዘች ጊዜ ጀምሮ ስራ አግኝታ አታውቅም። ስራ ጠፋ። ሳውዲ አረቢያ ውስጥ አለች። እናም ኢጃዛ ቤቶች ደግሞ እርጉዝ አናስጠጋም እያሉ ቢኖራት ያስጠጓት ነበር ይሆናል። ብትከፍል ከኖርማል ሰው ጨመር አርጋ ብትከፍል ያስጠጓታል፣ ግን የምትከፍለው ስለሌላት ከቤት ቤት እየተንከራተተች ነው። አንድ ቤትም አገኘንላት ሁለት ቀን አሳደረው ቻው ይሏታል፣ ውጭ ይሏታል። ይህን ዛሬ ያደረግን ማለት ነገ ሌላውም እያስረገዘ ይጠፋል። ሀቢባ የምትባላለች ቲክቶክ ላይ እሷ እየሰበሰበች ታስወልድልናለች እያሉ ይጠፋሉ።

አውሩት ነገር የሚታመን የሆነ ተጨባጭ ነገር አውሩ። የሀገሪቷን ሕግ ማክበር አለብሽ። ለመንግስት በየአመቱ ኢካማ ይባላል መኖሪያ ፍቃድ ይባላል። ለሱ ለመንግስት በየአመቱ ስትከፊ፣ አንቺ ለመንግስት እየከፈልሽ ስለሆነ መብት አለሽ መንግስት መብቴን አስከብርልኝ ብለሽ የመጠየቅ አንድ ሰው በጥፊ ቢመታሽ ፖሊስ ጣቢያ ሄደሽ ከስሽ ያን ሰውዬ ማሳሰር ትችላለሽ። አንድ ሰው አሰርቶ ደሞዝሽን ቢከለክልሽ ሄደሽ መክሰስ ትችላለሽ። መንግስት ያንቺ ቴ የማስከበር